አድርገን በጣም ብዙ በጣም ብዙ ቦታዎች ላይ ደርሰን ማውጣት አልቻልንም ካልከፈላችሁ አይቻልም አሉን እኛ ደግሞ አቅም የለንም ያንን የምንከፍልበት ሁለተኛ ደግሞ የሚመጣው እቃ ለየ ትምህርት ቤቶቹ ነው የሚከፋፈለ ስለዚህ ተመልሼ ወደ አሜሪካን አገር ሄድኩኝ አሁን እንግዲህ ስድስት ዓመት ሆኖታል ባለፈው የመጣን ጊዜ ስንጠይቅ ስምንት ሚሊዮን ብር ደርሶ ነበር የኪራዩ ማለት ነው ጥቅምት ስድስት ምሽት ተሰብስቦ የተከማቸ ከፍተኛ መረጃ በአግባቡ ቢተነተን ኖሮ ግልጽ የሆነ ማስጠንቀቂያና የመከላከል እርምጃ መወሰድ ይቻል እንደነበር ተመላክቷል። ይሁንና የእስራኤል መከላከያ ኃይል አሊያም ተጠባባቂ ኃይሎች ምንም አይነት እርምጃ ባለመውሰዳቸው በርካቶችን የቀጠፈው የጥቅምት ሰባት ጥቃት እንዲፈጸም በር መክፈቱ በሪፖርቱ ተመላክቷል። መጨረሻው መጨረሻው ደርሷል። አውሮፓ ሰላም ልትሆኑ ተብሎ ሲጠበቅ ድጋሚ አገረሸው የሩሲያ ዩክሬን ጦርነት። ከባድ የተባሉ የመሠረተ ልማቶች ላይ ጥቃት እያደረሰ ቀጥሏል። ሩሲያ አሁንም የዩክሬንን መሬት እየተቆጣጠረች ወደፊት መግፋቷን ቀጥላል በእርግዝና ወቅት ማቅለሽለሽ እንዲሁም ማስመለስ የተለመደ ነው። ነገር ግን ከመጠን ያለፈ ከሆነ የእናትንም ሆነ የጽንስንም ጤንነት ስለሚጎዳ ሆስፒታል ተኝቶ እስከ መታከም ሊያደርስ ይችላል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እንሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለጋሻው አብሬያችሁ ቆይታ አድርጋለሁ። አብራችሁ እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። ለአራት ትምህርት ቤቶች የኮምፒውተር መማሪያ ክፍሎችን ለማሟላት ወደ ሀገር ውስጥ የገቡ ኮምፒውተሮች በጉምሩክ ተይዘው ስድስት ዓመት እንዳለፋቸው ተገለጸ። የኮምፒውተር ክፍሎቹ በልዩነት የአእምሮ እድገት ውስንነት ላለባቸውና አጠቃላይ ያካቶ ትምህርት ተማሪዎች በድጋፍ የተገኙ መሆናቸውም ተነግሯል። ደምሰው ሽፈራው ይሄ የምትመለከቱት በአዲስ አበባ ከተማ ስብስቴ ነጋሲ የመጀመሪያ ደረጃ ትምህርት ቤት ውስጥ ለሚማሩ የአካቶ ትምህርት ተማሪዎች የተዘጋጀ የኮምፒውተር መማሪያ ክፍል ነው። ነገር ግን በውስጡ ምንም አይነት ኮምፒውተር የለም። የአእምሮ እድገት ውስንነትና ሌሎችም የአካቶ ትምህርት ላይ ትኩረቱን አድርጎ የሚሰራው ራዕይ የህፃናት መርጃ ድርጅት ከዛሬ ስድስት ዓመት በፊት ነበር ይህንን ክፍል ጨምሮ ለተለያዩ ስድስት ተመሳሳይ ትምህርት ቤቶች የኮምፒዩተር ክፍሎችን ለማሟላት ከመቶ በላይ ኮምፒዩተሮችን በድጋፍ አሰባስቦ ወደ አገር ውስጥ ያስገባው፣ ነገር ግን ኮምፒዩተሮቹ በጉምሩክ ተይዘው እስካሁን ለተማሪዎቹ ሊደርሱ እንዳልቻሉ የድርጅቱ መስራች የሆኑት ዶክተር ጽጌ ጥበበ ወርቅ ለጣቢያችን ተናግረዋል። ያኔ ኮቪድ ስለነበረ ኦንላይን ላይ አሰልጥነን አሜሪካን ያሉ ልጆችን ስፔሻል ኔድ ያላቸውና የሌላቸው ልጆች አሰልጥነን ከወላጆቻቸው ፈንድሬዝ አድርገን ወደ መቶ ስድስት የሚሆኑ ኮምፒዩተሮች ዴስክቶፕ፣ እና እስከ ሞኒተሩ ፉል ፕሮግራሞችን፣ አንቲቫይረስ፣ ሁሉም ነገር ጭነን የተወሰኑ አሁን እንግዲህ ስድስት ዓመቱ ስለሆነ ወደ ስድስት የሚሆኑ ላፕቶፖች፣ እንዲሁም ተጨማሪ የሙዚቃ መሳሪያ እና ለእነሱ አጋዥ የሚሆኑ ነገሮችን አድርገን ወስደን ኤምባሲ ያስገባል። እቃው ተላከ፣ እዚህ መጣሁኝ። በምመጣበት ጊዜ ግን ከዛ ኤምባሲው ቢሆን መላክ አይችልም። ስለዚህ ፕሮሰሶች ውስጥ መግባት አለባቸው አለ አስታውሳለሁ። የመጣው ጊዜ 35 ቀን ነው የቆየሁት። ስለዚህ ያው ከውጭ ጉዳይ ሚኒስቴር፣ ከዲያስፖራ ኦፊስ፣ ከትምህርት ሚኒስቴር ልክ በ35 ኛው ቀኔ ምንድን ነው የተባለው ድርጅቱ ኢንተርናሽናል ካልሆነ ኤን ጂ ኦ አይገባም አሉኝ። ማለት ኮምፒዩተሩ አይገባም አሉ። መንግስት በቻለው መጠን ለአካቶ ትምህርት አሰጣጡ የሚያስፈልጉ ባለሙያዎችንና ቁሳቁሶችን ያሟላ ቢሆንም በተለይም የአእምሮ እድገት ውስንነት ያለባቸውን ተማሪዎች ለማሰልጠንና ለማብቃት እንደ ኮምፒውተር ያሉ ቁሳቁሶች ወሳኝ እንደሆኑ የትምህርት ቤቱ ርዕሰ መምህር ተናግረዋል። ትምህርት ቤቱ ክፍሎቹን ከዓመታት በፊት ዝግጁ አድርጎ እየጠበቀ ቢሆንም እስካሁን ግን ኮምፒውተሮቹን አለማግኘታቸውን ገልጸዋል። በራእይ የህጻናት ማሳደጊያ ድርጅት አማካኝነት የኮምፒውተር ግብዓት የምናወጣላቸዋለን ተብሎ ከድሮ በፊት እኔም ሳልመጣ በፊት የነበረ ጥያቄ ነበረ ወንበሮች አስገብተው ቴብሎች ገብተው ሶኬቶች ተስተካክለው ካለቀ በኋላ ግን አሁንም ያልመጣበት ሁኔታ ነው ያለው ማለት ነው። ስለዚህ እነዛ ነገሮች ቢኖሩ ልጆች በተለየ መልኩ ደግሞ ከኮምፒውተር ጋር ያላቸውን ንክኪ በተለይ የልዩ ፍላጎት ተማሪዎች ከእውቀት ይልቅ ስኪል ላይ ነው ሞር ፎከስ የሚያደርጉት ቅድም ያልኩት ነገሮች በደንብ የሚሰሩት ነገሮች ናቸው ያሉት። ከሌሎች ሰዎች በተለየ መልኩ የተለየ ድጋፍ ስታደርግ የተለየ እውቀትም የተለየ ስኪልም ስለሚገኝ ቢያንስ ኮምፒውተሮች ቢኖሩና ያን እየነካኩ የተለያዩ ነገሮች ላይ እንትን ቢያሳልፉ እነዛ ነገሮች ለነሱ ይጠቅማቸዋል ማለት ነው። ድርጅቱ ወደ ዓለም አቀፍ ግብረሰናይ ድርጅት ካልተቀየረ ኮምፒውተሮቹን ማግኘት እንደማይችል ተገልጾላቸው እንደነበረ የገለጹት ዶክተር ጽጌ ድርጅቱ አሁን ላይ የተባለውን መስፈርት አሟልቶ ቢቀርብም ለመጋዘን እስከ ሰባት ሚሊዮን ብር እንዲከፍሉ መጠየቃቸውን ተናግረዋል። እና ከዛ በኋላ ምንድን ነው የሆነው? ድርጅቱ ኢንተርናሽናል ሆነ። ስለዚህ ፕሮሰሱ ደግሞ ሌላ ሁለት ዓመት ፈጀ ማለት ነው እሱን ኢንተርናሽናል ተመዝግቦ ከታክስ ከቀረጽ ነጻ እቃዎች ማስገባት የምንችልበት ነው። እሱን ሁሉ ለማድረግ ከእንደገና ሌላ ሁለት ዓመት ልክ እሱ ሲያልቅ ሄድን። አሁን ከታክስ ነጻ ማስገባት እንችላለን ከቀረጽ ነጻ። ስለዚህ ኮምፒውተሩ ስጥኑ ስንላቸው ያኔ ኦልሞስት አራት ዓመት ሞላው ማለት ነው ይሄ ሁሉ ፕሮሰስ ውስጥ ስንሄድ እና አምስት ሚሊዮን ብር የስቶሬጅ ክፈሉ አሉን ማለት ነው። እንዴ እኛ የስቶሬጅ የለንም። አንደኛ እቃው አምስት ሚሊዮን ብር አያወጣም በአሁን ሰዓት ስለዚህ ከእንደገና ተመልሰን ሄደን ከኤጀንሲ ኦፊስ፣ ኤጀንሲ ኦፊስ ማለት ኢትዮጵያ ውስጥ ለእነዚህ የበጎ አድራጎት ድርጅቶችን ፍቃድ የሚሰጥ የሚነሳ ድርጅት ነው። ስለዚህ ከእነሱ ድጋፍ አጽፈን ሄደን እሱንም አድርገን በጣም ብዙ በጣም ብዙ ቦታዎች ላይ ደርሰን ማውጣት አልቻልም። ካልከፈላቸው አይቻልም አሉን። እኛ ደግሞ አቅም የለንም ያንን የምንከፍልበት። ሁለተኛ ደግሞ የሚመጣው እቃ ለየትምህርት ቤቶቹ ነው የሚከፋፈለው። ስለዚህ ተመልሼ ወደ አሜሪካን ሀገር ሄድኩኝ። አሁን እንግዲህ 6 ዓመት ሆኖታል። ባለፈው የመጣን ጊዜ ስንጠይቅ 8 ሚሊዮን ብር ደርሶ ነበር የኪራዩ ማለት ነው። ራዕይ የህፃናት መርጃ ድርጅት አሁን የሚሰራውን ስራ አስፋፍቶ ለመስራት አትሌት መሰረት ደፋርን አምባሳደር አድርጎ መሾሙ የሚታወቅ ሲሆን፣ በዛሬው ዕለትም ተቋሙ ድጋፍ በሚያደርግላቸው ትምህርት ቤቶች ላይ ጉብኝት ተደርጓል። ክልሎች ለኤሌክትሪክ መኪኖች የኃይል መሙያ ጣቢያ ለመገንባት የቦታ ድጋፍ እንዲያደርጉ ተጠየቀ። ታክ ቢዝነስ ግሩፕና የቻይና ኦፍ ሃንግሊን የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያ ለመገንባት የሚያስችላቸውን ስምምነት ተፈራርመዋል። በስምምነቱ መሰረት በቀጣዮቹ 12 ወራት ውስጥ አስር ያህል ጣቢያዎችን ለመገንባት መታቀዱ ተነግሯል። ኃይለ ገብርኤል ታደሰ በዓለም አቀፍ ደረጃ የኤሌክትሪክ ተሽከርካሪዎች ፍላጎትና ምርት በከፍተኛ ሁኔታ እየጨመረ ይገኛል። በኢትዮጵያም በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥር ከአንድ መቶ ሺህ መሻገሩን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ለእነዚህ ተሽከርካሪዎችም የሚሆን የኃይል መሙያ ጣቢያዎች በትብብር ሊገነቡ እንደሚገባ የታክ ቢዝነስ ግሩፕ ዋና ስራ አስፈጻሚ ቱጃማን ይናገራሉ። በዚህም ታክ ቢዝነስ ግሩፕ ከቻይናው ፋንግሊን ጋር በሀገር አቀፍ ደረጃ የኤሌክትሪክ ተሽከርካሪዎችን የኃይል መሙያ ጣቢያዎችን ለመገንባት የሚያስችላቸውን ስምምነት ተፈራርመዋል የፋንግሊን ግሩፕ ዋና ሥራ አስፈጻሚ ሃንግ ሆሚን በቻይና ኢትዮጵያ ኤምባሲ ላደረገላቸው ትብብር ምስጋናቸውን አቅርበው በስምምነታቸው መሰረት ቴክኖሎጂውን ወደ ኢትዮጵያ እንደሚያመጡ ገልጸዋል። አክሎም ይህ የመጀመሪያው ምዕራፍ ነው፤ በቀጣይነትም በሌሎች ዘርፎች ላይ በጋራ እንደሚሰሩ ተናግረዋል። የታክ ቢዝነስ ግሩፕ ዋና ስራ አስፈጻሚ ቱጃማን በበኩላቸው አዲስ አበባ ውስጥ ሁለት የኃይል መሙያ ጣቢያዎችን በቅርብ ጊዜ ስራ እንደሚያስጀምሩ የተናገሩ ሲሆን በአስራ ሁለት ወራት ውስጥ ደግሞ ሸገር ሲቲን ጨምሮ በሌሎች ከተሞች ተመሳሳይ የኃይል መሙያ ጣቢያዎች ስራ እንደሚ የሚጀምሩ ገልጸዋል። አሁን ላይ ጀመርናቸው አሉ። አዲስ አበባ ውስጥ ሁለት ቦታ ሁለት ቦታ ስራ ልናስጀምር ነው። ቀጣይ ወደ ሸገር ሲቲ ሶስት ቦታ ይዘናል። ከዛ በኋላ ደግሞ እያን ጅማ፣ ድሬዳዋ፣ አዋሳ፣ ሸሸመኔ እና ሃይዌ ላይ መኪኖች ረጅም ሲወጡ በኢቪ ካሮች እንዳይቸገሩ ሀይዌ ላይም ከትራንስፖርት ሚኒስቴር ጋር ተነጋግረን ቦታ እያስተካከለ ያለ ነው። መንግስት ለአረንጓዴ ኢኮኖሚ በሰጠው ትኩረት ምክንያት በተለያዩ መንገድ ድጋፍና ትብብር እያደረገላቸው ቢገኝም በአንዳንድ የክልል ከተሞች ላይ ቦታ ለማግኘት የሚደረጉ እንቅስቃሴዎች መስተጓጎል እንደሚስተዋልባቸው ተናግረዋል። አሁን መንግስት በኢቪ ላይ በጣም ዳይሬክሽኑን አዙሮ በጣም እየረዳን ነው። ኢቨን መኪኖቹ ሲገቡ ከቀረጡ እዚህ ግባ የማይባል ነው። የሆነ ፋይቭ ፐርሰንት ምናምን ነው። ቻርጀሮቹም ከቀረጥ ነፃ እንዲሆን ተፈቅዶልናል እና በዚህ መሰረት ምንም ኮምፕሌን የለንም። ያው ሌሎች ክልል ከተሞች ላይ ምናምን ስንሄድ ቦታ ለማግኘት ትንሽ ጊዜ እየፈጀብን ነው። እነሱ ክልል ከተሞች ላይ በፍጥነት እንዲተባበሩንና ነገሮችን ተደራሽነቱን ስለኢቪኤ ግሪን ሞቢሊቲ ብሎ መንግስት የተነሳውን የያዘውን አቅጣጫ ቶሎ ለማሳለጥ እዛ ላይ የክልል ከተሞች ትንሽ ከንቲባዎች ቢደግፉ። ከስራ እድል ፈጠራ አንጻር የነዳጅ ማደያዎች የሚፈጥሯቸውን ያህል ስራዎችን የመፍጠር አቅም እንዳላቸው የገለጹት ዋና ስራ አስፈጻሚው የኃይል መሙያ ጣቢያዎች በሚገነቡባቸው አካባቢዎች ያሉ ወጣቶች የስራ እድል እንደሚፈጠርላቸው ጠቁመዋል። ከስራ እድሉ አንጻርም ጥሩ ነው። እንደ ነዳጅ ማደያ ነው። ትንሽ ከነዳጅ ማደያው መለስ የሚለው የቴክኖሎጂ ጋር የተያዘ ነው። ከቴሌብር ጋር የተያያዘ ነው። ግን ዞሮ ዞሮ የስራ እድር ፈጣሪነቱ እኛ አሁን እየሰራን ያለ ነው። እኛ የያዝነው መንገድ ነገሩን እስከ መጨረሻ እኛ ማድረግ ሳይሆን ኢኩፕመንቱን ሰፕላይ አርገን ቦታውን አደራጅተን እዛ ላለው ለአካባቢ ወጣት አሳልፈን መውጣት ነው። የኛ ስራ አሁን እያደረግን ያለ ነው። ክልሎች ላይ እሱን ነው። እያደገ የሚመጣውን የኤሌክትሪክ ተሽከርካሪዎች ቁጥር ታሳቢ ያደረገ የኃይል መሙያ ጣቢያዎች ግንባታ መከናወን እንዳለበትም ተመላክቷል። የሃማስ የጥቅምት ሰባቱ ጥቃት በእስራኤል ወታደራዊ ኃይል እና በሞሳድ ክፍተት የተፈጠረ ነው ተብሏል። እስራኤል ሃማስ ሊፈጽም ያቀደው ባለ አርባ ገጽ የጥቃት እቅድ በእጇ ቢገባም በአረብኛ የተጻፈውን እቅድ በአግባቡ ባለመጠቀሟ እና ጥንቃቄ ባለማድረጓ ጥቃቱ እንደደረሰባት ከሰሞኑ ጥቃቱን ለመገምገም የተሾሙ ወታደራዊ ባለሙያዎች ተናግረዋል። ዳግም ተገኝ ዝርዝሩን አዘጋጅቷል። የእስራኤል መከላከያ ሰራዊት የጥቅምት ሰባት የሐማስ ጥቃትን በተመለከተ የወሰደውን እርምጃ ለመገምገም የተሾሙ ወታደራዊ ባለሙያዎች እልቂቱ የተከሰተው ለረዥም ጊዜ በዘለቀ ድርጅታዊ ድክመት የተነሳ እንደሆነ ተናግረዋል። የባለሙያዎች ቡድን ይፋ ባደረገው ሪፖርት እንዳመለከተው ጦሩ ከጥቃቱ በፊት ከፍተኛ ጥራት ያለውና ልዩ የሆነ መረጃ ማግኘት ቢችልም ሊተገብረው ወይም ማስጠንቀቂያ ሊሰጥ አልቻለም ሲል ተናግረዋል። ግምገማው የሐማስ ጥቃት ከመረጃ ክፍተት የተነሳ የተፈጠረ ሳይሆን የተገኘውን መረጃ በአግባቡ መተንተን ካለመ ቻል ጋር የተገናኘ መሆኑን አስረግጧል። በግኝቶቹ መሰረትም በጥቅምት ስድስት ምሽት ተሰብስቦ የተከማቸ ከፍተኛ መረጃ በአግባቡ ቢተነተን ኖሮ ግልጽ የሆነ ማስጠንቀቂያና የመከላከል እርምጃ መወሰድ ይቻል እንደነበር ተመላክቷል። ይሁንና የእስራኤል መከላከያ ኃይል አሊያም ተጠባባቂ ኃይሎች ምንም አይነት እርምጃ ባለመውሰዳቸው በርካቶችን የቀጠፈው የጥቅምት ሰባት ጥቃት እንዲፈጸም በር መክፈቱ በሪፖርቱ ተመላክቷል። ምርመራው እንደሚያመላክተው ጥልቅ የሆነ የተቋማዊ ድክመትና የተሳሳተ ውሳኔ አሰጣጥ ሁኔታን እንደሚያጎላም ወታደራዊ ባለሙያዎች ተናግሯል። በሰራዊቱ ስለ ሐማስና በጋዛ ውስጥ ስላሉ ስጋቶች የተሰጠው ትንተናና አስተሳሰብ የጎላ ባለመሆኑ የጄሪቾ ግንብ የተሰኘውን የመከላከያ ስልት ተግባራዊ ለማድረግ ቸል እንዲሉ እንዳደረጋቸው ተገልጿል። የጄሪቾ ግንብ የተሰኘው የእስራኤል ወታደራዊ መከላከያ ስልት ሐማስ በደቡባዊ እስራኤል ጥቃት ለመሰንዘር የያዘውን ዕቅድ ያሰፈረበት ወደ አርባ ገጽ የያዘ በአረብኛ የተጻፈ ግልባጭ እንደሆነ መረጃዎች ያመላክታሉ። በዚህም የሚሳኤል ጥቃትና የድሮን ድብደባ ንጹ ጠዋን ዜጎችና ወታደራዊ ቤዝመንቶችን ለመምታት የሚያስችለውን የሐማስ እቅድ የጄሪቾ ግንብ ሲሉ የያዙት እስራኤላውያን መረጃውን በመናቅ አሊያም አሳንሶ በማየት የሁሉ እልቂት እንዲከሰት ምክንያት ሆነዋል። ወታደራዊ ባለሙያዎች አክለውም በ2023 ከፍ ብሎ የነበረው የእስራኤል ከፍተኛ ባለስልጣናት የውስጥ ክፍፍል ለሌሎች ኃይሎች እድል መፍጠሩ ሲገለጽ፣ ይህም የእስራኤል የመከላከል ኃይልን እንዳዳከመው ተገልጿል። ሪፖርቱ በከፍተኛ የስልጣን ደረጃ ላይ የሚገኙ አመራሮችን ለዚህ ክፍተት ተጠያቂ ያደረገ ስለመሆኑም ተነግሯል። የጄኔራል ሆስፒታል ሰራተኞች ጠላትን በማቃለል ተወቅሰዋል። የስለላ ዳይሬክቶሬቶች ደግሞ ቀደም ብሎ ማስጠንቀቂያ ባለመስጠት የሐማስን ስትራቴጂካዊ ግንባታ ባለመለየትና ሰፊና ቀጣይ የስለላ ግምገማዎችን ባለማካሄድ በባለሙያዎቹ ተኮንነዋል። የደቡብ እዝ ለጥቃት የመዘጋጀት ግዴታውን ቸል በማለት እናም ወታደሮችን ለወታደራዊ ስጋቶች አለማዘጋጀቱ እንዲሁም ተጠያቂ እንደሚያደርገው ተገልጿል። ለድንበር አካባቢ ጥቃት በቀጥታ ተጠያቂ የሆነው የጋዛ ክፍል በመከላከያ ተልዕኮ የተሳካ መከላከል አለማድረጉ የሚያስወቅስ ተግባር ተግባር ነው ሲሉም ወቅሰዋል። ምንም እንኳን ከባድ ግኝቶች ቢኖርም ሪፖርቱ የሴት የድንበር ክትትል ኦፕሬተሮችን ጀግንነት አድንቆ ተግባራቸውን ሙያዊ አርአያነት ያለውና እስከ መጨረሻ እስትንፋሳቸው ድረስ የተዋጣለት ሲል ገልጾታል። በተጨማሪም ፈጣን እርምጃዎቻቸው በጋዛ ድንበር አቅራቢያ በሚገኙ በርካታ ማህበረሰቦች ውስጥ ከፍተኛ የህይወት መጥፋትን ለመከላከል ይረዱ የአካባቢ ደህንነት አስተባባሪዎችንና የአደጋ ጊዜ ምላሽ ቡድኖችን ጀግንነት አድንቋል። ታዲያ በእስራኤል ወታደራዊ ኃይልና በስለላ ድርጅቱ ሞሳ ድክመት ምክንያት የብዙ ፍልስጤማውያንና እስራኤላውያን ብሎም ሐማስን ለመደገፍ በሚል በሄዝቦላህና በእስራኤል መካከል በሚደረግ ጥቃት ቁጥራቸው ትንሽ የማይባል ሶሪያውያን ህይወት እንዲያልፍ ሆኗል። በሁለቱም ወገኖች በሚደረግ የተኩስ ልውውጥ እልፍ ሕፃናት ላይመለሱ አሸልበዋል። በባህር ዳርቻ እንዳሻቸው የሚቦርቁ ፍልስጤማውያን ከተማቸው ባዶ የመቃብር ስፍራ እንዲመስል ሆኗል። በመቶ ቢሊዮን የሚቆጠር ሀብት ዶግ አመድ ሆኗል። የእስራኤላውያን ታጋቾችን አስክሬኖች ለማግኘት ጦርነት በቃ ሲሉ በተለያዩ ሀገራት እስራኤላውያን ሰልፍ ወጥተዋል። ቤንያሚን ኔታንያሁና መንግስታቸውም ሐማስን ካላጠፋው ሞቼ እገኛለሁ ወይ ፍንክች ሲሉም በተለያዩ መድረኮች ተናግረዋል። ይህ የወታደራዊ ኃይሉና የሞሳር ትንሽ ክፍተትም በጠቅላይ ሚኒስትሩ ላይ ሳይቀር ዓለም አቀፍ የስር ማዘዣ እንዲወጣባቸውና ወደ የትም እንዳይንቀሳቀሱ ያደረገም ሆኖባቸዋል። የሩሲያ ጦር ፖክሮቭስክን ለመቆጣጠር እንዲረዳው 170 ሺ የሚሆኑ ወታደሮችን ማስጠጋቱ ተሰምቷል። ዩክሬን በአንጻሩ የሀገር ውስጥ ምዝበራን መከላከል እንደከበዳት ተሰምቷል። ሚኪያስ ኃይሌ መጨረሻው ደርሷል። አውሮፓ ሰላም ልትሆኑ ተብሎ ሲጠበቅ ድጋሚ አገረሻው የሩሲያ ዩክሬን ጦርነት ከባድ የተባሉ የመሰረተ ልማቶች ላይ ጥቃት እያደረሰ ቀጥሏል። ሩሲያ አሁንም የዩክሬንን መሬት እየተቆጣጠረች ወደፊት መግፋቷን ቀጥላለች። የዩክሬን ጦርም የሩሲያ ኃይል መሰረተ ልማቶችን በረጅም ርቀት መሣሪያዎች መምታቱን አጠናክሮ ቀጥሏል። ሜዳማው የዩክሬን መሬት በግልጽ በአውሮፓ ላይ ሊያስጠቃኝ ይችላል የምትለው ሩሲያ ዩክሬን ነፃና ገለልተኛ ካልሆነች ወደፊት መገስገሴን እቀጥላለሁ ባለች ማግስት የፖክሮቭስክን ግዛት ለ ለመጠቅለል ስለመጥቃረቧ ይተነግሩለታል። የፖክሮቭስክን ግዛት ለመያዝ እየተደረገ ያለው የአንድ ዓመት እልህ አስጨራሽ ትንቅንቅ አራት ዓመታት ሊደፍን ከተቃረበው ጦርነት ሰፊ ትግል የተደረገበት የመስዋዕትነት ሜዳ ሆኗል። ባለፉት ሳምንታት ለውጦች ሊኖሩ ይችላሉ ተብሎ ቢጠበቅም ግልጽ ምክንያቶች ሳይኖሩ ጦርነቱ ተፋፈሞ ቀጥለዋል። በተለይም ጦርነቱን ለመቋጨት ትልቅ ሚና እንደሚኖረው ሲጠበቅ የነበረው የሁለቱ ሀገራት መሪዎች ፊት ለፊት ተቀምጦ የመነጋገር ጉዳይ የህልም እንጀራ መሆኑ የጦርነትን ልጓም ያዥ ያሳጣ ጉዳይ ሆኗል። ጦርነቱን ለማቆም የዶኔስክን ግዛት ሙሉ ለሙሉ የኔ መሆን አለበት የምትለው ሩሲያ 170 ሺሕ የሚሆኑ ወታደሮቿን ወደ ግዛቲቱ አስገብታለች ስትል ዩክሬን ከሳለች። የዩክሬኑ ፕሬዝደንት ዘለንስኪ እንዳሉት የፖክሮቭስክን ክልል ከባ ያለችው ሩሲያ ያላትን አቅም በትንሹ የምትጨምር ከሆነ የዶኔስክን ግዛት ሙሉ ለሙሉ የመቆጣጠር አደጋ እንዳለ መናገራቸውን ዶቸፈለ ዘግበዋል። እንደ ዘገባው ከሆነ ሩሲያ አውጥታ ያሰፈረቻቸው 170 ሺህ የሚሆኑ ወታደሮቿ የፖክሮቭስክን ክልል ሙሉ ለሙሉ ለመቆጣጠር እንዲረዳ ተጨማሪ ደጀን ኃይል መሆኑን ተገልጿዋል። እንደ ዘለንስኪ ገለጻ ከሆነ ፖክሮቭስክን ለመያዝ እየተደረገ ያለው ትግል በእጅጉ ማጠናከር እንደሚገባም ተናግረዋል። የጦር ኃይሉ ሙሉ ከበባ ውስጥ አልገባም የሚሉት ፕሬዚደንቱ ይህ ኃይል ግን ስጋት ነው ሲሉ ተናግረዋል። የፖክሮቭስክ ክልል መያዝ የጦርነቱን መንገድ በእጅጉ እንደሚቀይር የሚነገርለት ይህ ከበባ ዘለንስኪን እጅ አሰጥቶ ወደ ድርድር መንገድ እንዲመለሱ የማድረግ እንደ እጅ መጠምዘዣ በፑቲን በኩል መጠቀሚያ ሳይሆን እንዳልቀርም ተዘግበዋል። ዩክሬን በሩሲያ ላይ ጠንካራ ለውጥን ማምጣት ባትችልም የኃይል ማስተላለፊያዎችን መምታቷት ሰምተዋል። የኦሪያ ኦል ኃይል ማስተላለፊያን መታለች። የሩሲያ ቀዝቃዛ አየር ንብረትን ያለ ኃይል መሰረተ ልማት የማይታሰብ ነው የሚሉት ተንታኙ ጉዳተኞች ሩሲያ ህዝቧን ከድንበር አካባቢ ብቻ በማራቅ ችግሩን ማለፍ ትችላለችም ብለዋል። በአንጻሩ ሩሲያ ለሚደርስባት ጥቃት ምላሽ ስትሰጥ ዩክሬን በእጅጉ እንድትጎዳ ምክንያት መሆኑም እየተገለጸ ይገኛል። ለዩክሬን መቆም ከጀርባ ያሉት የምዕራቡ ዓለም ሀገራት ያላቸውን ጥሪት መበተናቸውንም ቀጥለዋል። የቡድን ሰባት አባል ሀገራት በሩሲያ ጦር አማካኝነት ወደ ፍርስራሽነት ተቀየረ ያለውን የዩክሬን የኃይል መሠረተ ልማት ለመጠገን እንዲረዳ ድጋፎች ለመላክ መስማማታቸውም ሰምተዋል። ከሰሞኑን ሩሲያ በአጸፋነት የመለሰችው የድሮን ጥቃት የዩክሬን የጋዝ መሠረተ ልማት ማውደሙ ይታወሳል። ይህን የጋዝ ማሳለፊያ መስመር ለመጠገን በቢሊዮን ዶላሮች እንደሚያስፈልግ የዩክሬን ኃይል ሚኒስቴር መናገራቸውን የጀርመን ድምፅ ዘግበዋል። በጥቃቱ የጋዝ መሠረተ ልማቶች ብቻ ሳይሆን በርካታ ለንጹሃን ዜጎች መገለጊያ የሆኑ መሠረተ ልማቶች ስለመጎዳታቸው ሚኒስቴሩ አያይዞም ገልጸዋል። ሁለቱ ሀገራት በዋነኝነት የሚያደርጉት ጥቃት ኢላማ አድርገው የያዙት የኃይል መሠረተ ልማትን የማጥቃት እንቅስቃሴ ተጠናክሮ እንደሚቀጥል በቃል አቀባዮቻቸው በኩል መናገራቸውንም ቀጥለዋል። ሀገሬ ዜና እንደ ቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከሳምንቱ አጋማሽ በኋላ በሚኖሩ ቀናት ወቅቱን ያልጠበቀ ዝናብ ሊከሰት እንደሚችል አስታውቋል። በዚህም የደረሱ ሰብሎችን ከወዲሁ መሰብሰብ እንደሚገባ በመሰብሰብ ከወድመት እንዲያድኑም ለህብረተሰቡ ጥሪ አስተላልፏል። ኢንስቲትዩቱ ከህዳር 2 እስከ ህዳር 11 ቀን 2018 ዓ ም ድረስ የሚኖረውን የአየር ሁኔታ አህዛዊ የትንበያ መረጃ ይፋ ባደረገበት ወቅት ይህንን ያለ ሲሆን፣ ዝናብ ሊያገኙ ይችላሉ የተባሉት የሰሜን የመካከለኛው የምዕራብና የደቡብ ጎንደር ዞኖች ባህር ዳር ዙሪያ አዊ በምዕራብና ምስራቅ ጎጃም፣ ከቤንሻንጉል ጉሙዝ ክልል ደግሞ መተከል፣ አሶሳ፣ ካማሽና የማኦ ኮሞ ልዩ ዞን፣ አርሲና ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች መሆናቸውን ጠቁሟል። መምህራን የሚያነሷቸውን ጥያቄዎች ለመፍታት የሚመለከታቸው አካላት በአንድነት ሊሰሩ ይገባል ሲሉ የአዲስ አበባ መምህራን ማህበር ፕሬዚዳንት መምህር ድንቅ አለም ቶሎሳ ገልጸዋል። ለመምህራን ህይወት መለወጥ ለሚያነሷቸው ኢኮኖሚና የመልካም አስተዳደር ጥያቄዎች ምላሽ ለመስጠት ባለድርሻ አካላት የየራሳቸውን ሚና በአንድነት መወጣት እንደሚኖርባቸውም ፕሬዚዳንቱ ገልጸዋል። አክለውም የዘንድሮ ዓለም አቀፍ የመምህራን ቀን በአንድነት ለመምህራን መስራት በአንድነት ለነገ መስራት ነው በሚል መሪ ሀሳብ በሀገር አቀፍ ደረጃ እየተከበረ እንደሚገኝ መናገራቸውን ፕሬስ ድርጅት ዘግቧል። አቢሲኒያ ባንክ በመቄዶንያ የአረጋውያንና ና የአእምሮ ህመሟን መርጃ ማዕከል በመገኘት የገንዘብ ድጋፍና የምሳ ግብዣ መርሃ ግብር አካሂዷል። ባንኩ ለማዕከሉ 14 ሚሊዮን 488 ሺህ ብር የገንዘብ ድጋፍ ማድረጉን የባንኩ የሰው ሀብት አስተዳደር ዋና ኦፊሰር አቶ ሰይፉ ቦጋለ ገልጸዋል። ከባንኩ ሰራተኞች ደሞዝ በየወሩ በቋሚነት የሚሰበሰብ ከ1 ሚሊዮን ብር በላይ የገንዘብ ድጋፍ ለማዕከሉ የመስጠት ስራ ተጠናክሮ እንደሚቀጥልም አስታውቀዋል። የማዕከሉ መስራችና ዋና ስራ አስፈጻሚ ቢኒያም በለጠ በበኩላቸው በየቀኑ እስከ 3 ሚሊዮን ብር ወጪ በማድረግ ሰብአዊ ድጋፍ እየተሰጠ መሆኑን ገልጸው በባንኩ የተደረገው የገንዘብ ድጋፍ የማዕከሉን አቅም ለማገዝ ትልቅ አስተዋጽኦ የሚያበረክት ነው ብለዋል። መቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል በመላው ሀገሪቱ 52 ከተሞች በሚገኙ ቅርንጫፎች ከ8500 በላይ ለሆኑ ዜጎች ድጋፍ እየሰጠ የሚገኝ ተቋም ነው። በፓኪስታን በሚገኝ ፍርድ ቤት አቅራቢያ በተፈጸመ የቦምብ ጥቃት 12 ሰዎች መሞታቸው ተሰምቷል። በዋና ከተማ ኢስላማባድ በሚገኘው ፍርድ ቤት አቅራቢያ በተፈጸመው የቦምብ ጥቃት ከተገደሉት ሰዎች በተጨማሪ 27 ሰዎች መቁሰላቸውን የገለጹት የሀገሪቱ የውጭ ጉዳይ ሚኒስትር በጥቃቱ የሰዎች ጉዳት ያጋጠመ ይሁን እንጂ ኢላማው ፍርድ ቤቱን የማጥቃት እንደነበርና እንዳልተሳካም ተናግረዋል። በጥቃቱ ጉዳት የደረሰባቸው ሰዎች የሕክምና እርዳታ እየተደረገላቸው እንደሆነም ሚኒስትሩ ገልጸዋል። አክለውም በጥቃቱ የሳተፉ አካላትን በሙሉ ለሕግ እንደሚያቀርቡ አስታውቀዋል። በኢስላማባድ ከቅርብ ዓመታት ወዲህ እንደዚህ አይነት የአጥፍቶ ጠፊ ጥቃት እምብዛም የተለመደ አይደለም ሲ ሲል ቢቢሲ ዘግቧል። የቬንዙዌላ መከላከያ ሰራዊት ከአሜሪካ ጥቃት ሊደርስብኝ ይችላል በሚል ስጋት የሽምቅ ተዋጊዎችን እያዘጋጀ እንዳለ ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በደቡብ አሜሪካ የሚመረቱ አደንዛዥ እጾች አሜሪካ አሜሪካን ወረዋል ማለታቸውን ተከትሎ ወደ አካባቢው ሀገራት የጦር ዘመቻ ሊደረግ እንደሚችል ተናግረዋል። የአሜሪካ ዛቻ ያስፈራው የቬንዙዌላ መንግስት የሽምቅ ተዋጊዎችን ማዘጋጀት መጀመሩም ነው የተነገረው። ሩሲያ ሰራሽ መሳሪያዎችን የያዙ ወታደሮች ስልጠና እንዲገቡ እየተደረገ ስለመሆኑም ተሰምቷል። አሜሪካ የአየር ኃይሏን የሚሆን የምድር ኃይሏን ወደ ቬንዙዌላ የምትልክ ከሆነ በሽምቅ ተዋጊዎች አማካኝነት ጥቃቱን ለመመከት መታቀዱንም ሮይተርስ ዘግቧል። በእርግዝና ወቅት የሚከሰት ማቅለሽለሽ ወይም ማስመለስ ተፈጥሯዊ ቢሆንም ከመጠን ያለፈ ሲሆን ግን ተጨማሪ ህመሞችን ሊያስከትል ይችላል። ከሁለት ወር ያለፈ ማቅለሽለሽና ማስመለስ ሲኖር ግን ወደ ህክምና ተቋም በመሄድ ተጨማሪ ህክምና ማግኘት እንደሚያስፈልግ ባለሙያዎች ያስረዳሉ። የዛሬው ጤና አዳም ጥንቅራችን ትኩረቱንም በዚህ ጉዳይ ላይ አድርጓል። ተከታትለን እንመለስ። ሰላም። በእርግዝና ወቅት ማቅለሽለሽ እንዲሁም ማስመለስ የተለመደ ነው። ነገር ግን ከመጠን ያለፈ ከሆነ የእናትንም ሆነ የጽንስንም ጤንነት ስለሚጎዳ ሆስፒታል ተኝቶ እስከ መታከም ሊያደርስ ይችላል። ለመሆኑ እርግዝና ወቅት የሚኖር ማቅለሽለሽ ወይም ማስመለስ ጤናማ አይደለም የሚባለው ምን ሲሆን ነው? ዶክተር ቢንያም ነኝ፣ አብራችሁን ይቆዩ። በእርግዝና ወቅት በተለይም በመጀመሪያዎቹ ወራት ላይ ማቅለሽለሽ እንዲሁም ማስመለስ አንዱ የእርግዝና ምልክት ነው ቢሆንም ከመጠን ያለፈ እንዲሁም የማያቋርጥ ማስመለስ ካለ የሚከተሉትን ጉዳቶች ሊያስከትል ይችላል። አንደኛ በሰውነት ውስጥ ያለው ፈሳሽ መጠን ማነስ፣ ክብደት መቀነስ፣ ማዞር እንዲሁም ጽንሱ በበቂ ሁኔታ አለማደግ ብሎም እርግዝና መቋረጥ ሊያስከትል ይችላል። ለመሆኑ ማቅለሽለሽ ወይንም ማስመለስ ጤናማ አይደለም የምንለው ምን ሲሆን ነው? በጤናማ እርግዝና ወቅት የሚኖር ማቅለሽለሽ ወይም ማስመለስ ሁለት እስከ ሶስት ወር በኋላ እየቀነሰ ይመጣል። የሚኖረው ማቅለሽለሽ ወይም ማስመለስ መጠነኛ ሲሆን አነስ አነስ ያለ ምግብ በመውሰድ ማስተካከል ይቻላል። ከዚህ ያለፈ ከሆነና እናት የበላችው ምግብ ወይም መጠጥ በሙሉ ያለማቋረጥ የሚያስመልሳት ከሆነ ብሎም በቀን ከሶስት ወይንም ከአራት ጊዜ በላይ የሚያስመልሳት ከሆነ በዚህ የተነሳ ክብደት መቀነስ ከመጣ ከፍተኛ የሆነ የድካም ስሜት እንዲሁም ማዞር ካለ ጤናማ አይደለም። ማቅለሽለሽን ወይም ማስመለስን ሊያስታግሱ የሚችሉ በቤት ውስጥ ሊደረጉ የሚችሉ መፍትሄዎችን ልንገራችሁ። አንደኛ በአንድ ጊዜ ብዙ ለመብላት ወይም ለመጠጣት አለመሞከር ይልቅም ትንሽ ትንሽ መብላት ወይም መጠጣት ሁለተኛ ሽታ ያላቸውን ምግቦች መቀነስ ከዚህ ይልቅ ደረቅ ምግቦችን ለምሳሌ ብስኩቶችን ኩኪሶችን መጠቀም ሶስተኛ የሚያቃጥሉ እንዲሁም ቅባታማ ምግቦችን ማስወገድ የሚቻል ከሆነ ምግብን ሌላ ሰው እንዲያበስል ማድረግ ከዚህ በተጨማሪ ዝንጅብልን ማኘክ ወይንም የዝንጅብል ሻይ መጠቀም እንዲሁም ቫይታሚን ሲክስ በእርግዝና ወቅት የሚኖርን ማቅለሽለሽ ወይም ማስመለስ ይቀንሳሉ። ታዲያ እነዚህን ነገሮች እየተደረጉ ለውጥ ከሌለ ወደ ሕክምና ተቋም መሄድ ያስፈልጋል። በሕክምና ተቋም ውስጥ በደምስር ከሚሰጥ ፈሳሽ አንስቶ ለማቅለሽለሽ የሚረዱ መድኃኒቶችን መስጠት እንዲሁም ለሰውነት የሚያስፈልጉ ንጥረ ነገሮችን መስጠት ያካተተ ሕክምና ያደርጋል። በመጨረሻም በእርግዝና ወቅት የሚኖር ማቅለሽለሽ ወይም ማስመለስ ሁሉ ጤናማ አይደለም። የማያቋርጥ ተከታታይ ማስመለስ ካስተዋላችሁ ለእናት እንዲሁም ለጽንሱ ጤና ጉዳት ስለሚኖረው ወደ ህክምና ተቋም መሄድ አስፈላጊ ነው። ተሽከርካሪዎች እንደ ሰው ጭንቅላት አላቸው። የሚያስብላቸው አንድ ቴክኖሎጂ አላቸው። ይህ ቴክኖሎጂ ሁሉም መኪኖች ላይ ይገኛል። ስለዚህ ቴክኖሎጂ የአውቶሞቲቭ ባለሙያው እንዲህ አዘጋጅቶልናል። ሰላም ሰላም፣ እንደምናላቸው ተመልካቾቻችን፣ በደረሻችን የመኪና ጭንቅላት የተባለ ስለሚጠራው ኢሲዩ ወይ ደግሞ ኢንጂን ኮንትሮል ዩኒት ስለሚባለው ቴክኖሎጂ ጠቃሚ መረጃ ይጀላሽ ቀርብ ያለው ከመረጃዎቹ ጋር አብራሽም ቆየው። የአውቶሞቲቭ ባለሙያ አዶኒ አብርሃም ነኝ። እንኳን በአዳዲስ መኪኖች ላይ ኢሲዩ እንደ ጭንቅላት ነው። መረጃ ይሰበስባል፣ ትዕዛዝ ይሰጣል፣ እንዲሁም ችግር ሲያጋጥም ያሰውቃል። ይህ ኢሲዩ የምንለው ብዙ ጊዜ በዘመናዊ መኪኖች ላይ የምናገኘው ሲሆን ከመኪናችን ዳሽቦርድ ዳር ጀርባ የምናገኘው እና በአንድ ጊዜ ብዙ ነገሮችን መቆጣጠር ይችላል። ይህም ተግባሩ የሚያከናውነው መኪናው በተገጠመለት በተለያዩ ሴንሰሮች በመታገዝ ነው። ከእነዚህም ሴንሰሮች ከብዙ በጥቂቱ ኦክሲጅን ሴንሰር፣ ትሮትል ፖዚሽን ሴንሰር፣ ኢንጅን ቴምፕሬቸር ሴንሰር፣ ኤርፍሎ ሴንሰር እንዲሁም ተጨማሪ ሴንሰሮችም አሉት። በእነዚህም በመታገዝ ኢሲዩ ምን ያህል ነዳጅ እንደሚያስፈልግ መቼ መቅጣጠል እንዳለበት፣ መኪናው አውቶማቲክ ከሆነ ደግሞ ማርሽ መቼ መቀየር እንዳለበት የሚያሳውቀን ነው። ከቀላሉ ስንጀምር የመኪናችን የንዳጅ ፔዳል ስንረድ ይህ ኢሲዩ የረገጥንበትን ጉልበት በማየት መኪናው የተጓዘበትን ያለውን ፍጥነት በማገናዘብ ምን ያህል ነዳጅ እና አየር ወደ ሞተሩ መግባት እንዳለበት የሚመጠን ነው። እንዲሁም መኪናው ማርሽ እንዲቀይር የሚያዘው ነው። በተለይ አውቶማቲክ ሆነ ማለት ነው። ታዲያ ይህ ምን አይነት ጥቅም አለው ካልን መኪናው የተሻለ የንዳጅ አጠቃቀም፣ የተመቸ የጉዞ ሂደት፣ አነስተኛ ጭስ እንዲኖረው ያደርገዋል። ኢሲዩ ታዲያ ሲበላሽ ምን ይፈጠራል ካለም፣ ኢሲዩ ሲበላሽ መኪናው ሙሉ ለሙሉ ላይነሳ ይችላል። መኪናው ቢነሳ እንኳን በጣም ዝቅተኛ የሆነ የመንቀሳቀስ ሂደት ነው የሚሆነው። ወዲያ ወዲያው ሞተር መጥፋት፣ ብዙ ነዳጅ ማቃጠል ልትመለከቱ ይችላላችሁ። በተጨማሪ ደግሞ የመኪናችን ቼክ ኢንጂን መብራት በርቶ ይቀራል። ይህ የመኪና ጭንቅላት በተለያዩ ምክንያቶች ሊበላሽ ይችላል። ከእነዚህ መካከል የመጀመሪያው ውሃ ወደ ኢሲዩ ሲገባ፣ ሌላኛው ደግሞ በቮልቴጅ ስፓርክ፣ እንዲሁም በእድሜ ብዛት ሊበላሽ ይችላል። ከዚህ በተጨማሪ በዚህ የመኪና ጭንቅላት ብቻ በውስጡ ሌሎች ነገሮችም አሉ። ኢሲዩ በአጠቃላይ የሚጠራበት ስያሜ ሲሆን በውስጡ ከምናገኛቸው መካከል ኢሲኤም ይባላል። ይህ ማለት ኢንጂን ኮንትሮል ሞጁል የምንለው ማለት ነው። ከዚህ በተጨማሪ ደግሞ ሌላኛው ፒሲኤም የምንለው አለ። ይሄኛው ፓወር ኮንትሮል ሞጁል፣ ይህ ደግሞ አጠቃላይ የመኪናውን ሞተሩን እንዲሁም ማርሹን የሚቆጣጠርልን ነው። ስለ አስፈላጊነቱ ይህን ያህል ካልን የኢሲዩ አስፈላጊነት ተረድታችኋል ብለን እናስባለን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኘ መረጃ እስከሚገናኝ ድረስ መልካም ሁሉ ተመኘው።